ታደርገችው ባንዴ እላችኋለሁ። ፊት አድርጋ ማለት ነው። እንዲህ ነው እንዲህ ነው ቀለም ማድረግ እና በዚህ በልጅ ላይ በጣም ብዙዎቻችሁ ማለት ነው ትኩረት አድርጋችሁበታል ማለት ነው። እሰይ እንኳን ደግ አደረገ። ፍቅር ያሸንፋል። በቃ አሸነፋት። ገባችበት። በፍቅር ወደቁ ያቸው እስቲ እኔም በቃ ሚስተር ባባጋ ማለት ነው መወስለት አለብኝ በቃ ከዛሬ ጀምሮ ማለት ነው እና ይችል ሳያት ሰላም፣ ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ደግሞ ከወትሮ ለየት ያለ አዲስ ነገር ነው ይዤላችሁ የመጣሁት ማለት ነው። ዛሬ ደግሞ ቁምጣ፣ ጭራሽ ቁምጣ ሳይቀር ነው ማለት ነው ይዤላችሁ የመጣሁት እና እዚህ ጋር እንደምታዋቸው የመዳም ቅመምና ሚስተር ባባ አሁን ግን ማይ ሀዝን ሆኗል ማለት ነው። ማይ ሀዝን ሆኗል ባባ ቀርቶ ማይ ሀዝን ሆኗል። እና ደስ የሚል ፍቅር እያሳለፉ ይገኛሉ። በፍቅሯ እንግዲህ ሞትኩኝ፣ አንቺን አጥቼ መኖር አልችልም ብሎ እግሯ ላይ ወድቋል ማለት ነው በፍቅር ፍቅር የማያደርገው ነገር የለም ብዙ ጊዜ ፍቅር እውር ነው እላቸዋለሁ ማለት ነው እና ውድ ቤተሰብ ብዙቻችሁ በዚህ በዚህ ላይ ትኩረት አድርጋችሁባታል ብዙቻችሁ እንዴ ልታገባ ትችላለች እንዴ እርዝቅ ነው በቃ አላህ ረዘቃት ነሲቧ ነው በቃ አላህ ይሄ ያንቺ እርጽቅ ነው አላት ገባችበት እና ምንም ባትሏት ባይነኝ እንዴኔ ከሆነ ማለት ነው ፍቅር አሸናፊ ነው ውዶችዬ ማለት ነው ፍቅር የትም የት ሄዱ የትም ፍቅር የታወረ ነው። በቃ አንድ ይሄ ፍቅር ውስጥ ከገባቸው በጣም ከባድ ነው ስሜቱ እና ሰው ይቺ ልጅ እንግዲህ ልሰራ በመጣችበት አሰሪዋ እንግዲህ በእሷ ፍቅር ወድቋል ማለት ነው፣ ያው አሰሪ ማለት ነው መዳምም ልጇም ወይም ደግሞ ባሏም ቢሆንም ያው ነው፣ ውዶቼ ማለት ነው። እነሱ ጋር እስከኖራችሁ ድረስ ከማንም ሰው ፍቅር ይይዛል፣ ከአውሬም ሊይዛችሁ ይችላል። የምሬ ነው። አንዴ ከመጣ ፍቅር በቃ አላህ ረዘቃትች። ልጅና ምንም ባትሏት አሪፍ ነው ብዬ ነው የምናገረው፣ በእኔ በኩል ማለት ነው። ትዳር ነው በቃ ተግባበት። እሷ ለምኖርበት ህይወት እኛ ምን ቤት ነን ምን አገባን? አይመለከተንም፣ አይደል እንዴ? ብዙቻችን ሰው ሌላ ዜጋ ጋር ስንጋባ አትወዱም እንዴ? ያንን ህይወት እኮ እኛ እንጂ የምንኖረው አግቢዎቹ እንጂ የምንኖረው ወይም እናንተ ወይም የሚዲያው ሰው አይደለም ለማለት ፈልጌ ነው ማለት ነው። በሰው ህይወት ውስጥ እንገባለን አንቦ ጫርቃለን። እነሱ ተዋደው ተፋቅረው እነሱ ለሚኖሩበት ኑሮ ቢደባደቡ ቢጣሉ ምን ቢሉበትም እራሳቸው ናቸው የሚያውቁት ሰ ስለዚህ እች ልጅ አሁን ጥፋት የላትም ነው ምለው ማለት ነው። ደግ አደረገች በጣም አሪፍ ላይ ነው ያለችው ብዬ ነው ማስበው ሰው ምክንያቱም አላህ ረዘጋት ገባችበት። እናቴ ላቭ ነው ላቭ እና ላዋን ታጣጥማል ማለት ነው። ዙዙትስ ዙዙትስ ዋት ዋት የዛሬ ና የበለውና ማለት ነው። እናንተ እናንተ ናችሁ እንደ የሰራችሁኝ ወንድ ቤተሰቦቼ ማለት ነው። እና አሁን ላይ ባባ ቀርቶ ማይ ሀዝበን ሆኗል ማለት ነው። ማይ ሀዝበን እንግዲህ እችን የመሰለች ቆንጆ እያለች ዩጋንዳዊ ናት፣ በጣም ርር ያለች እንግዲህ ስዊት የሆነችውን ቅልም አድርጓታል ማለት ነው። ብዙዎቻችን እንግዲህ ስንንከረፈፍ፣ በተለይ እኛ ስደት ውስጥ ያለነው ብዙ ልጆች የምናስበው እኛ ኢትዮጵያ ሄደን እናገባለን እንለወጣለን ነው። እዚህም ካለ ትዛር ምንም ችግር የለም ብቻ ሀላል ነገር ይሁን እንጂ ሀላል ታደረጋችሁት ምንም ችግር የለም ብዬ ነው የማስበው፣ በእኔ በኩል ማለት ነው። አላህ ከረዘቃችሁ ግቡ። ምንድን ነው ችግሩ? ሰው ሰው በቃ፣ አላህ እኮ ሲፈጥረን ሁላችንንም ያንድ ሰው ነን አይደል እንዴ? ፈጥሮናል በቃ። ፈጣሪ ዘውጁ ተዘወጁ ነው ያለው። ብቻ እናንተ ሀራም አትስሉ አትስሩ ማለት ነው። ሀላል ከመጣ ምን ችግር አለው? በሀላል ብትጋቡ ምንም ችግር የለውም። እነሱም ያው የቋንቋ ችግር ነው እንጂ ሌላ ነገር ለውጥ አለ ብዬ አላስብም። ሁሉም አንድ አይነት ከአንድ ሰው ነው የተፈጠር ነው ብዬ ነው፣ አደምና ሀዋ ወይም ደግሞ እነሱ አዳም እንደምትሉት ማለት ነው። እንደዛ ምንም ችግር የለውም። ዋናው ፍቅር ላብ ነው። ስለዚህ እናንተ ተዋደዱ፣ እናንተ ተፋቀሩ። ከዛ ሰው ጋር ተዋዳችሁ ተፋቅራችሁ የምትኖሩበት ህይወት ፈጣሪ ይስጣችሁ እንጂ ምንም ችግር የለም። ይች ልጅ አሁን ያጠፋችሁ ነገር የላትም ብዬ ነው ማስበው ማለት ነው፣ በእኔ በኩል ችግር የለውም። ታግባ ለምን? ህይወቱ የእሷ እንጂ ወይም የኔ ወይም የሷ አይደለም። ገባችሁ? እዛ ህይወት ላይ የምትኖረው እሷ ናት። እዛ ህይወት ውስጥ የምትቆየው እሷ ናት። ላይፍ ውስጥ የምትቆየው እሷ እና እሱ ብቻ። የሆዳቸውን ደግሞ ፈጣሪ ብቻ ነው የሚያውቀው። አይደል እንዴ? እነሱ አስበውበት አልመውበት እስከሆነ ድረስ አቅደውበት እስከሆነ ድረስ የኛ ማሽቃለጥ ምን ይሉታል ነው። እኔ ማነኝ ወይም ደግሞ አንቺ ማነሽ አንተ ማነህ የሚለውን ነገር ደግሞ በመጀመሪያ እራሳችንን ፈትሸን እራሳችን እኔ ምንድን ነኝ ብዬ ፈትሼ ጠይቄ ነው ወደ ሰው ህይወት ልገባ እምችለው። ሲጀመርም ወደ ሰው ህይወት መግባት ሌላ አራተኛ ሶስተኛ ወገን መግባት አለበት ብዬ አላስብም፣ ውዶቼ ማለት ነው። ብዙዎቻችን አሁን እንደዚህ ሆንኩኝ እንደዚህ አደረገኝ ምናምን የመዳም ባል አግብቸው የመዳም ባል ደፍሮኝ የመዳም ባል እንዲብሎኝ የመዳም ልጅ እንዳደርጎኝ እንላለን። ሶ ኖ ጋይስ እናንተ ለአረቦች ፊት ካልሰጣችኋቸው አይጠጓችሁ። አረብ በጣም በጣም ፈሪ ነው ልንገራችሁ፣ ማለት ነው፣ ፈሪ ነው ማለት ነው አረብ የአረብ ወንዶች በጣም ፈሪዎች ናቸው፣ አይነኳችሁም። እናንተ ግን ካልቀለዳችሁ፣ እናንተ ፊት ካልሰጣችኋቸው፣ አይነኳችሁም። በፍጹም በፍጹም ማለት ነው። ኮስተር ካላችሁባቸው ሲጀመር እነሱ አይነቁም። አስገድዶኝ እንዲያደረገኝ አደረገኝ እንዲወሰደኝ እንላለን ብዙቻችን። ኖ ጋይስ እነሱ እንደነገርኳችሁ ነው። እነሱ በጣም ፈሪዎች ናቸው። የመጨረሻ ኮስተር ካልንባቸው ሲጀመር ወንድ ልጅ ወንድ ልጅን በምንም አይነት ታምር ለምን ቁጭ ብሎ አይጠብቅሽም። አንቺ ፌክ ካልሰጠሽው አይነካሽም ዘሎ ማለት ነው። እና አንዳንድ ሰዎች ግርም ትሉኛላችሁ። እናንተው አውርታችሁ፣ እናንተው ተጀናጅናችሁ፣ እናንተው ተጣብሳችሁ በኋላ ስትጨርሱ ላይፋችሁን ቅጭት አድርጋችሁ ከጨረሳችሁ በኋላ ወደ ሚዲያ የምትመጡ ሰዎች እኔ ራሴ በጣም ትገርሙኛላችሁ። ያኔ እኛ ነበርን እንዴ ነበርን ኮሜንታቶች ማለት ነው። በኮሜንት አሳወቁኝ። ነበር አልነበርንም? ስትጣበሱ፣ ስትጀናጀኑ፣ ስትደዋወሉ ነበር። ላይቫቸውን ስትቀጩ ነበር አልነበርንም? እና ስለዚህ የራሳቸውን ህይወት ራሳችሁ፣ ሲጀመር የራሳችሁ የሆነ ነገር የራሳችሁ ነው። ያ ህይወት ደግሞ አልሰማ እና ማለት ነው። እጅሎች ምንም አይፈረድባትም እያልኩ ነው። ራሷ ፈቅድ ወድ ያለገባቸው ህይወት እኛ ምን ቤት ነን ምን አገባን ነው። ያው አበሻ ስንባል ስለምናሽቃበት እንደው የሰው ልጅ ስንባል ስለምናሽቃበት ነው እንጂ ምንም ችግር ምንም ያጠፋችው ጥፋት አላት ብዬ አላስብም። ፈቀደች፣ ወደደች፣ አገባች በቃ ምንም ችግር የለም እራሷ ትዋጣበት። ህዝቡ ምን አገባው? አይመለከታችሁ። እውነቴን ነው። በየሰው ህይወት ውስጥ እየገባን እያንቦሯጨቅን ከምንወጣ ጥሩ ጥሩ ነገር እንደውም እንኳን ደስ አለሽ ልንላት ኮንግራግሬሽን ማለት አለብን ማለት ነው ብዬ ነው ማስበው። ይች ልጅ ወደዋ ላይ ፈቅዳለች። በቃ እራሷ እስከፈቀደች ድረስ እራሷ ይሆነኛል ብላ እስከገባችበት ድረስ የእኛ ማሽቃበጥ ምን ይሉታል ምን ይሉታል? የሚዲያ ሰው እኮ ግርም ይለኛል አንዳንድ ጊዜ ማለት ነው። ይች ልጅ እንግዲህ ወደው በፍቅሩ ጠብ ብሎባታል። በፍቅር ውስጥ ናቸው። እሷ እናሷን ይች ልጅ ምንም ብትሏት አሁን ላይ አሰማችሁም። እሱም እንደዛው ምንም ቤተሰብም ቢለው እሺ አይልም ማለት ነው። እንግዲህ ወደዋለች ወዳ ፈቅዳን የገባችበት ማለት ነው። ስለዚህ ህዝቡ ምን አገባችሁ? ምንም የሚመለከተ ማደኛ ስለ ሰው ህይወት፣ እኔ ማነኝ እኔ ምንድነኝ ብለን እራሳችንን ማጽዳት አለብን። እኛ ራሳችንን ቆም ብለን መፈተሻ አለብን። ይሄን ይመስላል። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ